ያላግባብ እርሶ ላይ እጃቸው የጠቆሙ በሙሉ እንዲያወርዱና መስመር እንዲይዝ ነው። ስለዚህ ወደ ሚዲያ መምጣቶት በጣም ወሳኝነት አለው። እሺ እናቱ፣ ስለዚህ ምንም ነገር አይሰማሁት። ኔራ አላስገባ ብለውኝ እኮ ራሴ ነኝ፣ ምን ላርግ? እንደ እንደ እኔ አቀርቡማ አብሬ ብሰርቅ አብሬ ቢበላ መቼ ይዘጉኝ ነበር? ያነጋግሩኛል። እንዲህ በይ እንዲህ በይ እያሉ እንደሚባባሉት አሁን እንጀምርና ሚኪ ተዘጋጅታል። መብረቁ መብረቁ ተዘጋጅታችኋል። ስሙ በቃ ልጀምር። አንዳንድ ጥያቄ ጠይቃቸዋለሁኝ። ሌላ ሰው ሚዩት እንዲያነሳ አንዳንድ ጥያቄ እየጠየኳቸው ከዛ መጨረሻ ላይ ደግሞ ህዝብ የሚጠይቀው ጥያቄ ካለ ህዝብ ይጠይቃል። ስለዚህ መጠቀቅ አለብን። ማንም ሰው ጣልቃ እንዳይገባ፣ ማንም ሰው መናገር አይችልም። ማንም ሰው ያለአግባብ ቃላት እንዳይናገር ጥንቃቄ አድርግ። ምክንያቱም ልብ የሚሰብር ቃላት ዛሬ ለሰው ሲገባ ውስጡ ከባድ ነው የሚሆነው። እሺ እናቴ፣ አንድ ጊዜ ከይቅርታ ጋር አድርጉልኝና እዚህ ቤት ውስጥ መቼም የመጡበት ምክንያት አለውት ቆይ ልንገሩት እንኳን ደህና መጡ ነው ምለት እንኳን ወደዚህ ነፃ ለመውጣት ወደዚህ ሚዲያ ስለመጡ በጣም ነው ደስ ያለኝ ስላየሁትም በጣም ነው ደስ ያለኝ እና ግን አንድ በዚህ ላይ ስጀምር ምን ብዬ ነው የምጠይቆት መስሎት እስቲ እንደው የልጆትን አስተዳደግ እንደው ቢነግሩኝ እንዴት አድርገው ነው ልጆትን ያሳደጓቸው ስንት ልጆች አለሁት እኔ ስድስት ልጆች አሉኝ አንድ ሴት አምስት ወንዶች እኔ አግብቼ መጥቼ ባህር ኃይል ነበረ ባለቤት፣ ምጽዋን የገባሁት ምጽዋን የተዳርኩት እኔ ምጽዋታው ልጄ ነው ያደኩት፣ ኤርትራ ማለት ነው። እየሰማይ ነው ልጄ አግብቼ መጣሁ። እንግ ባለቤቴ በጥይት ሲመታዛ፣ ያኔ ሻዕቢያና መንግስት ሲዋጋ ማለት ነው። ሲመታ ጥሮታ ወጣ። እንግሊዝ ኤምባሲ ይገባል፣ ስራ ገባ። የተማረ ስለሆነ የህግ ባሌ ነው፣ በተክሊል ነው ያገባሁት። አምስት ሴት አንድ ወንድ አለኝ። እዛ ነው ተወልደው ያደጉት። እሺ በኋላ እኔ የባለቤቴ ደመወዝ ስለማይበቃ እንግሊዝ ኤምባሲ ውስጥ ነው የምንኖረው፣ እቤት እዛ ኤምባሲ ውስጥ ነው የምንኖረው። ልጄ ማንም ያውቃል፣ ጠይቁ። ደመወዝ ስለማይበቃ ለልጆቹ ማስተማር ስላይመቃ እኔ 16 14 እስከ 14 አመት ባህሬን ስደት ሄድኩኝ ልጆቼን እዛ ትቼ እንግሊዝ ኤምባሲ ከአባታቸው ጋር በር በር የሰራትን እየላኩ በር በር የሰራትን እየላኩ። ስጋ አልበላም እኔ ስጋ አልበላም አልወድም። ስጋ አልበላም አልወድም ድሮም አልበላም። ቂጣና ቲማት ከወንድሟ ጋር አንደኛ አልፋ ተግባር እድ እንኳን በነፃ ነበር የመደባቸው። ሳይከፍሉ እየከፈልኩ ስለነበር ማስተምራቸው። አባትዬው ዘበኝነት እየሰራ የዘበኛ ደመወዝ ቤት በነፃ ነው፣ ኤሌክትሪክ በነፃ ነው። ግን ደመወዙ ትንሽ ነው። ልጄ ማንንም ያቋል የሚሰሩት ያውቃሉ። ከዛ በኋላ አስራ ስንት አመት ቆይቼ ሳስተምር ወሰድኳት እንዲሆንኩ እንዲሆንኩ ስትል በቃ አንቺ እንደዚህ ካረክሽ ነይ እንደሰው ሰርተሽ የተማርሽ አይደለሽ እንዴ? ኮምፒውተር ትችያለሽ ምን ትችያለሽ ያለሽ ነይ ሰርተሽ ብዬሽ አመጣኋት። አምስት እዛ ናቸው። መጣች አመጣኋት። ባህሬን ያለው ሰው ይናገር አላ እናቴ ህንድ ናት አባቴ አሜሪካዊ ነው። እናቴ አይደለችም። ልታሳስረኝ ሁሉ ያው ዓለም ዘውድ ዓለም ዘውድ የአብደልጀሊል ሚስት ባህሬን ያለችው ኤጀንሲ ያላት ቤተሰብ የካዝንዬ ናት። ታውቃለች፣ ታቃለች። እነ ሳራ እነማሜ ሳሎን ያለችው እነ ሳራ እነማሜ ያውቃሉ። ስለ እኔ ባህሬን እያሉ እኮ እየደወሉ እየነገሯቸው ጥዬላት ወጣሁ። ጥዬላት ወጣሁ። ልጄ 45 ዲናር ልጄ ነው የወጣሁት። ጥልብ እቃ የለኝም። እቃዬ ምን ይሁሉ ለእሷ ጥዬ ወጣሁ። ልታሳስረኝ ጭራሽ فردي تيوتا ከስንት አመት መጣች ባል متاج بال اغباج ነው ል يعني ነው። ቆይ እዛ ላይ ከመድረሳችን እዛ ላይ ከመድረሳችን በፊት እናቴ ማህሌትን በሚያሳደጉበት ጊዜ እንዴት አድርያው እንዳሉት እንግዲህ ከእንደዚህ በደንብ አድርገው መከራይተው ነው ያሳደጉት እና ከልጆቹት ማህሌት የተለየ ጸባይ ነበራት። በወቅቱ በዛን ጊዜ ሲያሳድጓት እንዴት ነበር? ልጅ እረ አታለቅስ አትናገር። የዋህ ልጅ፣ ጥሩ ልጅ። ትንሽ እኮ ነበረች። እኔ ትቻ ሲሄድ እኮ የስድስት ዓመትም አትሆንም እኮ ትንሽ ነበረት። ስለማይበቃ ነው ልጆች እንዳይሳቀቁ የሚከፍሉት ትምህርት ቤት እንዳይጎልባቸው፣ ጫማ ልብስ እንዳይጎልባቸው ነው የሄድኩት። አስራ አራት ዓመት ስቀመጥ ግን የስንት ዓመት ሆናለች ይቺ ልጅ? ፍረዱ እንግዲህ እዚያ ምን ስታደርጋቸው? እንደ አባትዬው በህይወት የለም ሞቷል። ስድስት ሞት ነው። አሁን እንደዚያ ነው የሆነው ነገሩ። ትምህርት ቤት ትሄዳ ነበረ። ልትማር ነበር፣ ዩኒቨርሲቲ ትማር ነበር አይደለም። ዘጠነኛ ከወንድሟ ጋር አንደኛ ወጥቶ ከአዲስ አበባ ትምህርት ቤት ተግባረ ዕድ በነፃ መደባቸው። እየሰማኸኝ ነው? እኔ እዛ በወር በወር እየላኩ ገንዘብ ቲማቲም እና ቂጣ እየበላሁ አልኩህ እኮ ልጄ፣ ቲማቲም እና ቂጣ ቂጣ እየጋገርኩ እንዲህ ያገኘሁት የምበላ ሰውም አይደለሁም። ከዛ በኋላ በዚህ ወተው በዚህ ገብተው ስትል እንግዲህ አንቺ ሰው ካልሆንሽ ልጆች አትመጥ ብጪ ወንዶች እንኳን ከቤት አልወጡም። በይ ነይ እዚህ እንደ ሰው ሰርተሽ ኮምፒውተር ተምረሽ የለ እውቀት አለሽ ብዬ አመጣኋት። መታ ደግሞ ለእኔ አስገዳይ ሆነች። ማንም አህሬን ያውቃል ይህንን ባህሬን ሲያመጧት የስንት ዓመት ልጅ ነበረች እንዴ? አሁን እኔ የአስራ አራት ዓመት ስቀመጥ የአስራ ስምንትና የአስራ ዘጠኝ ትሆናለች። ትልቅ የደረሰች እንዴ የሀያም ትሆናለች። ምን ሆነህ ነው? እና ታዲያ እናቴ፣ እንደው እንዲህ አድርገው አሳድገው መከራ የተው አሳድገው፣ ለምንድን ነው አሁን አንዳንድ ነገሮች እየነገሩን ነበርና ለምን እንደዚህ ልታስብ ቻለች እርሶ ላይ ለምን ክፋት ልታስብ ቻለች እኔ አላቅም እኔም የማውቀው ነገር የለም እሷ ተይዛ ብትነገር አይሻልም እኔ አላቅም እኔም ከበደልኩ እኮ እንዲህ ያርጋኛለች ልትል ትችላለች በሰው ፊት እና በእግዚአብሔር ወይ እኔ ምን አውቃለሁ እኔስ ግራ የገባኝ ይህ አደለ እንዴ ግራ የገባኝ ይህ አደለም ወይ እኔ እኮ እዚያ እንዳልሆነ ብላ ያረገችኝ እኔ እናት እናቴ የለኝም ሞታለች ብላቸዋልኩ ይጠቅላላ የሚያውቁት ግን እናት አላት እንድዘኝ ናት እንደዚህ አርጋትናውት እያሉ እየተናገሩ ነው እዚህም እናት የለኝም፣ አንዴ ማሳደገ ነው ያደኩ ትላለች። አንዴ አባቴ አሜሪካ ነው እኔ ምንድነኝ ትላለች። እኔ ምን አውቃለሁ። አይምሮ ትክክል ነው። እብድ አይደለችም። እብድ አይደለችም። ሰው ነው የምታሳብደው። እኔ እንዳሳበደች ነው ያሳበደቻቸው። እብድ አይደለችም፣ ጤነኛ ናት። ከይሲ እግዚአብሔር ልጄ ሰይጣን አስሮታል ሲል ነው የምሰማው። ግን ሴት ሰይጣን ነበር ያሰረው። ፈቷታል፣ ፈቷታል፣ ፈቷታል። ተቃጥያለሁ ተቃጥያለሁ። ልጅ ከኔ ራስና ከልጆቼ ይውረዱ። ልጆቼ ሰው ቀና ብሎ ያዩ፣ ለማንም ይጠይቁ፣ የሰው ገንዘብ አይነኩ። አሁን ትልልቁ ሆነ እንኳን እንጀራ አስቀምጣ፣ ይሄ እናንተ ነው ካልተባሉ አይነኩ። ጭዳ ልታረገን ነው እንደ ከነ ልጆቼ አብረ የበላሁት እኛ ላይ የሚቀስሩት ልጅ ሚኪን ቤቷ ያውቀዋል። አዲስ አበባ ቤቷን የማላውቀው ያውቀዋል። እሺ እናትዬ፣ ቆይ ወደዛ እንሄዳለን። ማህሌት ያው እንግዲህ ለአቅመ አዳም ከደረሰች በኋላ እርሶ ነው የዳሯት። ለትዳር የዳሯት እርስዎ ደግሰው ነው የዳሯት? አረ፣ እንዲህ ነው የተጋቡት። በእንድን ተጋቡ በትውቅ ተጋቡ። ለሱም ስንት ነገር አርጋው ነው ሄደችው፣ ስንት ነገር አርጋው። እሺ አሁን፣ አዎ ይሄንን የጠየቁት የማህሌትን አስተዳደግና፣ ከዛ የመጣ ኬት፣ የመጣ ነገር ነው እንዲህ አይነት ፀባዩን ለማወቅ ነውና፣ እናቴ፣ እንግዲህ ያው እርሶ እንግዲህ ያው በሚያውቁት መሰረት ተዳረች፣ ትዳር ከያዘች በኋላ እዛው አካባቢ ከእርሶ ጋር ላይ ቆየችው? ወዴት ሀገር ሄደች? ትዳር ከያዘች በኋላ ባሏ ግርማ የሚባል ነው፣ ግርማይ ኪዳኑ ነው። ያክሱም ሰው ጥሩ ሰው፣ ቀና ሰው መጀመሪያ አንድ ልጅ አለች አጽዮን የምትባል ልነግርህ ነው። ትዳር ከያዘች በኋላ ነው አሁን እንደገና መንታ ወለደች፣ መንታ ወለደች። ጥላቸው ጠፋች፣ ጥላቸው እልም ብላ ጠፋች። ጥላቸው ጠፋች። የት እንዳለች አናቅም፣ ጠፋች። አየ ህፃናቶቹ ሰውየው ላይ ጥላ ጠፋች። አባ ጉር ከዛ በፊት ታመመች ብለ ልንገር፣ ታመመች ብለው አባ ግርማ ጋ ረስች። አባ ግርማ ጋ ታመመች ብለ ስታላግጥበት፣ አንዴ ካሰር ይዞኛል፣ አንዴ ምን ይዞኛል እያለች ስታላግጥበት፣ አባ ግርማ ገንዘብ ብዬሽ ላከ እነዚህ ምን የሚሉ እየላከን ሄጃለሁ ሲሉ እንፈልግህ አግኝቶ ታየኛለህ። ምን እንዳልኩ ስታላግጥብን የነበረች ቀጣፊ ሌባ ናት። ከሰማይ የወረደች ሰይጣን ናት። ዶሮ እንኳን የቀበረችኝ አሁን አይደለም ኑሮ። እሺ እናቴ፣ ከዛ በኋላ ኑሮዋ ወዴት ሆነ? ወደ ኢትዮጵያ ተመለሰች ወይ? ኑሮ የት ጀመረች? ጠፍታ ከሄደች ልጆቹን ጥላ ወዴት ሄደች? ምንድን ነው የሚባል ከእሷ ጋር የሚሰርቅ አድምጠኝ አድምጠኝ ልጄ መሀል እንዳታስገባ እንዳያወናብዱ አስገባእንዳታስገባ እንዳታስገባ አውቆ ነው እነዚህ የበኑት ናቸው ጭፍራቸው የሰው ገንዘብ ለማስቀረጥ እንዳያዙ እንዲህ የሚጮሁት እኔ አሁን ጉዳቸው ነው የማወጣው ጠፋች እንግዲህ የሆድ ነገር አደ ወደ ልጆች አታውቁም፣ አናውቅም። እረ የት ናት አናውቅም። አንዴ ጎንደር ናት ይላሉ፣ አንዴ አዞዞ ናት ይላሉ። ለካ እዛ የቤንጤ ማህበር አቋቁም አለ ሰዎች ልዘርፋቸው። እንደዚህ ያውቃል። አንዱ ጎንደር የነበሩት ምንድን ነው እኔ እኮ ለሰውዬው ነግሬዋለሁ፣ ሲደውልልኝ ነግሬዋለሁ። እዛ እንደዚህ በሃይማኖት በኩል አድርጋ ስታወናበዳቸው ለዚህ ሁሉ ደረሰች። እሺ እናቴ እዛ እዛ ከመድረሳችን በፊት ማህሌት ምን ትሰራ ነበር? ስራ እየሰራች ነበር። በዛን ጊዜ ስራ አላት፣ እንደው ሰው በሚያውቁት መንገድ ትነግድ ነበር። የት? ባህሬን። ባህሬን ትሰራ ነበረ ስራ ላይ ያለች ነው። እኔ ማቃል እኔ ቁጥ ያት መጣ አታቀኝ ማላቀተም እኮ እጥ ያት እኮ መጣ። በስንት ዓመት ሆና ነው ጥለዋት የመጡት እርስዎ? የመጨረሻ ጊዜ አይዋት መቼ ነው? እዛ አሁን መጨረሻ ነው የምትነው የመጨረሻ ጊዜ ማህሌትን ያገኘኋት መቼ ነው? አሁን እ አሁን ነው የምትለው? አዎ፣ አሁን የመጨረሻ ጊዜ ያገኘኋት መቼ ነው ማህሌትን? አሁን ይኸውልህ ልንገርህ፣ ከጎንደር መጣሁ ባሌ። ይኸውልህ ያገኘኋት መጨረሻ ጊዜ አባቷ ሲሞት ስድስት አመቱ ነው። አሁን አባቷ ሲሞት ስድስት አመት ሰባተኛው ሊይዝ ነው። ከእና ባልዋ ነው የመጣችው አሉ። አይታናት? አናቅም፣ እሷን አይቻታለሁ፣ እሷን አይቻታል። ባልየው የተባለው ግን አላቅም ነበር አሉኝ። አላቅም አሁንም አላቀ ልጅ ይሄ ከኋላ የወለደች፣ እንዴት አብሮ የሚሰርቀው አብሮ የሚሰርቀው ቁጭ ያለው አላቀ የመጀመሪያ የመጀመሪያ ፈታ፣ ሌላ ትዳር ይዛለች ማለት ነው የሚሉት። አዛ ጎንደር ሂዳ ማለት ነው። አርቲስት ነበረ ይላሉ እዚህ። ምን አይነት አርቲስት እንደሆነ አላቅም የሌባ አርቲስት ምን እናቃለሁ እናቴ እሺ፣ እናቴ ቤት ምናምን ኢትዮጵያ ሰርታለች የሚባል ነገር አለ። ቤት አላት ንብረት፣ አምስት ሳንቲም የላትም ልጄ፣ እኔ ሀቁ ነው የምነግርህ። አምስት ሳንቲም የላትም፣ የላትም። ቢኖራትም ማጦሮ ተሽጦ ይከፈላቸው ነበር አባቷ። የላትም እቼን የቤት ሞት አርባ ቤተል ነበረችኝ። ባለቤት የአይኑ ታውሮ ከኤምባሱ ጥሮታ ስንወጣ እዛ እያጠራቅምን ውጭ ሆኜ እሱን ከአፉ ለቆ ከትምህርት የለቆ ያጠራቅምናትን ቤተል ሰራው። አይኑ ሲያስ ሸጥኳት፣ ሞት ሸጥኳት። ቤቷ ያኔ ሁለት ሚሊዮን ብዙ ነበረ። መቶ አርባ መጥቼ ኦሮሚያ አንድ ሺህ ስድስት ሺህ አንድ ሚሊዮን ስድስት መቶ ገዛሁ። ቤት ሰመኛለ የተረፈችው የባሌ ባንበርስ መግዣ መጦሪያ ያረኳት ያቺ ቤት አለችኝ። ለፍቼ ባሬን ያሉ ያውቃሉ፣ ኤምባሲ ያሉ ያውቃሉ፣ ሁሉ ህዝብ ያውቃል። ይሁል ይሁነ ከተናገሩ ሁሉ ነው መናገር። እኔ ልጄ ናት ብዬ የምደብቀው ነገር የለም። እኔን ያደረገችኝ አንስዶም የሰው ጉድ አይሆንም አይሆንም። አምጧት ይዞቻ አስራቾ አምጧት፣ አምጧት። እሺ አሁን በቃ እኔ ሚክ ያወቁት እኔ ሚክ እኮ አጋራዝ ማነው ባራምባራስ ነው ግራዝማች ማን ነው የሚሉት? ምን የሚሉት አንቺ ፊታውራሪ፣ ፊታውራሪ፣ ፊታውራሪ፣ ፈራኦን፣ ፈራኦን ለሰው ሲሰጥ እኔ ልጅ ምስት ቤት መጥቼ፣ ኧረ ይሄ ልጅ ልመርቀው ለነዚህ ሁሉ ደሃ የሚሰጠው በረካ ይሁን ወርካ ይሁን ልመርቀው። እሺ ቪዲዮ ልስራለች? ስሪ፣ ልምንመርቀው ፍራአን የበረካ ይሁን እንደ ወርካ ያብዛ፣ እንደ አብርሃም ዘር ያብዛ እ ለዚህ ሁሉ ሰው ምትረዳው ጤና ሁንልኝ ብዬ መረቅኩት። እኔ ቸግሮኛል ብዬ ፈሮል ጋር ተናገርኩም ያው ቃል ነው፣ ቪዲዮም አለ። አሁን ምን ያደርጋል አቶ ሚኪ

ቤተኛ ነው። እቃ ያመጣል፣ አብሮ ይቀም ው የምታ እዛ ቤት ያዩታሉ። እንደውም እሱ ስላለ ሲሄዱ፣ ልጅና ሚስቱ ሲሄዱ እንግዳ አለ ብላ ሰራተኛ ወደ ክችን ስታስገባቸው እንዳያዩት ማለት ነው እንዳያዩት። እየሰማኝ ነው። ራሱ መጥቶ ያንን ቀይ እንደዚህ ጣል አድርጎ ጉራ፣ እኔ ፈተውራር ይባላሉ ብሎ የተዋወቃቸው እሱ ነው። እሷ ቤት አይደል የተገኘው? ታዲያ እኔ ቤት ነው። እኔ እኮ ያቀኝም ታዲያ አልልም፣ ያውቃታልና አንድ ቀን ነው? ሁለት ቀን ነው ያየሃት፣ አይደል እንዴ ያለው ውሸቱ። እሺ ፎርኦል ጋር የተዋውቁ ነበር እርስዎ? አራ ለቁ እኔ ማያቀኝ ፎርኦል በምን አግኝቶ ነው እርዳታ ምናምን ምና? 50 ሺህ ብር የላክሎት በምን ምክንያት ነው? እርዳታ አይደለም ያለው ያላከልኝ፣ መርቀ ነው ነው ለሰው የምታደርገው በረካ ሁለል ብለን ስንመርቅ አየው መሰለኝ፣ ስጣቸው ብሎታል መሰለኝ፣ እንጂ ስጠን አላልንም፣ ደሃነን አላልንም። ይታየዋል ሁሉ ነገር ቪዲዮ ላይ አለ ልካለት አለች። ለእንትና ለመብረቁ አላም እንግዲህ የማህሌት እናት የኔ የምትረዳኝ ሙኘ ከፈርኦል መድረቅ የሃያ ሺህ ብር ስቀበል አይገርምህ እናቷ መሆነን ራሱ ሚክም እናቷ ሌባ መሆኑ ነው። ይህንን የገለጥኩት እኔ ለምን ቆረጠብኝ አይደለም። 20 ሺህ ብር ለእኔ ፈር ልጅ የመረቀኝ ሰጠኝ ቸገ እናቴ ፎሮንና መሄ ይተዋወቃሉ፣ መሀሌት ይተዋወቃሉ ብለ ያስባሉ። ያታወቃሉ ወይ ይተዋወቁ ይሆናል፣ ወይ ምናልባት እሷ ትሆናለች፣ እርዳቸው፣ ስጣቸው ብለው ሊያስቡ ይችላሉ። ምናልባት ፎሮን መሀሌት ጋር ስለሚገናኙ ገንዘብ ስጣቸው ብለ ያስባሉ። በምን አድርጎ አወቀውትና፣ እንዴት አድርጎ አወቀውትና ምን አልገኝ ማየ እንዴት አድርጎ አውቆ እርሶ 50 ሺ ብር እንዴት አድርጎ ሊልክሎች? አለ ፈርዖን 50 ሺ ብር እኮ ለኔ ያላቀ ቆርጦታል። ያ ለአራታችን እኮ ነው፣ አራት ነን፣ የመረቅ ነው። ኦኬ፣ እንዴት አድርጎ አወቃችሁና በምን ምክንያት ለእናንተ ላከላችሁ ገንዘብ? በእርሷት እንደሆነ ብዬ ነው መረቃታችን። እኔ ምን አውቃለሁ? ልጄ አላውቅም። ይሄንን ፈርዖን ጠይቁት፣ ወይም ያሌባ ባጠይቁት። እሷ ብላው እንደሆኑን ጠይቁት። የሰጠን እኛ ቸገረን ስጠን አላልነው በፎቶ ሰዎች ሲረዳ ነው የማውቀው ልመርቅ ብዬ እኮ ነው ስጠኝ ብዬ ሳይሆን ይሄ መመረቅ አለበት ምርቃት ይገባዋል ብዬ ነው እንጂ ስጠኝ ብዬ አይደለም እሱ አይልም ሚክም አይልም እኔ ሚኪ ራሱ አይደለ ሃያ ሺህ ብር ልኮለታል። ሃምሳ ሃምሳ ሺህ ብር ነው ባጀት መዝጊያ ነው፣ ሃምሳ ሃምሳ ሺህ ብር ስጣችሁ ብለዋል ብሎ ነግሮ በኋላ ሃያ ሺህ ብር ሰጠን። እግዚአብሔር ይስጠው ፈርዖልዬ